እናም እንደዚህ አይነት ሰው አፈጠረ ወይ ደግሞ በሌላ ምክንያት ለምሳሌ በወር አበባ ምክንያት ወይ በመንገደኛነት እና በመሳሰሉት ምክንያት አንድ ሰው አፈጠረ። ከዛም በኋላ ከዛም በኋላ ይህ ያፈጠረውን ጾም ቀዳ ሳያደርግ አንድ ሰው ወይ ታመመ፣ ሊድን የማይችል በሽታ ወይ ደግሞ እርጅና መጣ፣ ከአቅም በላይ ሆነ፣ ጾም መጾም አልቻለም፣ ወይ ደግሞ ሞተ እና የመሳሰለው። እንደዚህ አይነት ሰዎች ቀዳቸውን እንዴት ያደርጋሉ? እንዴት ነው ቀዳውን መጾም ያለባቸው? የሚለውን ከውለማዎች እንመለከታለን። ምን ይላሉ? አንድ ሰው በረመዷን በቀኑ ክፍለ ጊዜ ለምሳሌ በቀኑ ረዝመት ምክንያት ቢያፈጥር ማፍጠሩ ትክክል አይደለም፣ ይላሉ ዕለማዎች ምክንያቱም በሽተኛ አይደለም ወይ ደግሞ ሙሳፊር መንገደኛ ሳይሆን ማፍጠሩ ትክክል አይደለም። ቀን በመርዘሙ ብቻ ማፍጠሩ ትክክል አይደለም፣ ይላሉ ዕለማዎች ለማንም ይሄ ደግሞ የሚፈቀድ አይደለም። ምናልባት ግን አንድ ሰው በጣም ቀኑ ረዝሞ የሚሰራው ለምሳሌ በረሃ ላይ ቢሆንና ለሕይወቱ ቢሰጋ ያን ጊዜ ችግሩን የሚያስወግድበትን ያህል ብቻ ያፈጥራል። ከዛ በኋላ የቀረውን የቀኑን ክፍለ ጊዜ ይቀጥላል። ጾሙ ፈርሷል፣ ግን ይቀጥልበታል፣ ያለ መብላቱን ማለት ነው። እንደገና ደግሞ ታዲያ ምንድን ነው የሚያደርገው? እንደዛ ያደረገ ሰው ምንድን ነው የሚያደርገው ለሚለው ቀዳ ነው የሚጾመው በምትኩ። ነገር ግን እንበልና ሳይጾም ሳይጾም ጊዜው ሄደ

ሌላኛው ረመዷን ከገባ አመት አለፈ ማለት ነው። በዚህን ጊዜ ከፋራ ውስጥ ገባ ማለት ነው። አንደኛው ከፋራ እንግዲህ መጾም አልቻልም። ይሄ ሰው መጾምም የሚችል አይደለም። ሽምግልና መጣ፣ እርጅና መጣ፣ ወይ ታመመ፣ መጾም በማይችልበት ደረጃ ላይ ደረሰ፣ ወይ ሞተ። ይሄ አይነቱ ሰው ምን ያደርጋሉ? ምን ያደርጋል? በመጀመሪያ ከፋራ አለበት። አንደኛው ከፋራ በማዘግየቱ፣ ሁለተኛው ከፋራ ደግሞ መጾም ባለመቻሉ

ዶክተሮች ናቸው። ይሄን ከወሰኑ ይሄ ሰው መጾም አይችልም፣ በቃ እድሜ ልኩን አይደለም፣ መጾም አይችልም ካሉ ምን ያደርጋል? ሰቀተ አንቀል ቀዳው ይቀርና፣ ወወጀበ አለይከ አልኢጣም ወሁወ ንስፍ ሳዕን ዐን ኩሊ የውም ምን ቁትል በለድ፣ ቀዳው ይቀርና ምስኪን ያበላል። በምኑ ቦታ? በቀዳው ቦታ። መጾም ከናካቴው ካልቻለ ከዛስ፣ ይሄ ብቻ ነው አይደለም። ምክንያቱ ምክንያቱም ካዘገየው ያዘገየበትንም ከፋራ አለበት ማለትም ለእያንዳንዱ ቀን ሁለት ከፋራ ነው ማለት። ለአንድ ቀን ሶስት ኪሎ አለበት ማለት ነው። ለአንድ ቀን ሶስት ኪሎ ይሆናል። ልድገመው፣ ይሄ ነገር ይሄን ነገር እወቁ፣ ትንሽ ትኩረት ስጡበት። ማለትም እንዳይምታታባችሁ አንድ ሰው ቀዷ ሳያደርግ ታመመ ይሄ በሽታ ደግሞ የሚድም በሽታ አይደለም፣ ወይ አረጀ፣ እርጅናው ጾሙን ይከለክለዋል። ቀባው ደግሞ የቆየ ነው፣ አመትም የሚለፈው ከዛ በላይ የሚሆን ምን ያደርጋል? ይሄ አይነቱ ሰው መጾም የማይችል እርግጠኛ መጨረሻ ላይ የደረሰ ከሆነ ለእያንዳንዱ ቀን በቀባው ሰበብ ምስኪን ያበላል፣ በማዘግየቱ ሰበብም ምስኪን ያበላል ማለት ነው። ማዘግየቱም ከፋራ አለበት። ቀባው ደግሞ ምትኩ ማብላት ነው። ስለዚህ ለእያንዳንዱ ቀን ሶስት ኪሎ የሆነው ይሄም አንድ ኪሎ ተኩል አንድ ኪሎ ተኩል። ለምሳሌ ያለበት የቀን ብዛት አስራ አምስት ቀን ቢሆን ለእያንዳንዱ ምስኪን ሶስት ሶስት ሶስት ኪሎ ይሰጣል፣ አርባ አምስት ኪሎ ይሆናል ማለት ነው። ይሄንን ሁሉንም ለአንድ ምስኪን ቢሰጥ ይሆናል ብለዋል። ለከፋራውን እብኑ ባዝ ራሕመቱላሂ አለይህ የከፋራውን የቀዷውን ለእያንዳንዱ ምስኪን አንድ ኪሎ ተኩል ይሰጣል። የከፋራውንም አንድ ኪሎ ተኩል ይሰጣል ለእያንዳንዱ ቀን ማለት ነው። ጀዛኩም ላሁ ኸይረን ወባረከ ላሁ ፊኩም። በአጭሩ ይሄንን ይመስላል። አላህ ይቀበላችሁ። አላህ ይባርካችሁ። አላህ ስብሓነሁ ወተዓላ ወደ ኸይር ከሚበራቱ ያለባቸውን ቀዷ ቶሎ አውጥተው ያለባቸውን የአላህን ስብሓነሁ ወተዓላ ግዴታ ከሚወጡ ምርጥ ባሮቹ መካከል ያድርጋችሁ። ጀዛኩም ላ ኸይረን ባረከ ላሁ ፊኩም። የተወሰኑ ጥያቄዎችን እንቀበላለን። ጀዛኩም ላ ር ሀያኩም ላ ባረከ ላሁ ፊኩም መጠየቅ ትችላላችሁ። ላይክ እና ሰብስክራይብ ማድረጉንም እንዳትረሱ፣ ዩቲዩብንም ፌስቡክንም። ጀዛኩም ላ ኸይረን ሀያኩም ላ ጸይ ባደረጀም ትላለች። አንድ ሰው በቋሚ ሰኞና ሐሙስ የሚጾም ሰው በሄድ ምክንያት በወር አበባ ሲለሚቆሙ ቀዳ ማውጣት ይችላል። በማንኛውም ቀን ቀዳ አይወጣም። ሰኞና ሐሙስ የሱና ጾም ነው። ቀዳ ማድረጉ አስፈላጊ አይደለም። ቀዳ አይሆንም። ቀዳ አይደረግም። ያለፈውን አለፈ። ከጠራሽ በኋላ መጾሙን ተቀጥይበታለሽ። ያለፈውን ቀዳ ማውጣት አይጠበቅብሽም። እሺ፣ የሚቀጥለው ጥያቄ ደግሞ ወደ ህዝቡ ሀገር ሲገቡ የሰው መሄድ እንዴት ይታያል? ሀራም ነው እንዴ? አልገባኝም። ጥያቄ የሰው መሄድ ምን ማለት ነው? ጥያቄው ግልጽ አይደለም። ጥያቄውን አስተካክሉ። ያላ ጥያቄዎቻችሁን እያስተናገድ ነው በኢሞ በቀጥታ መስመር እና በኢሞና በቀጥታ መስመር መጠየቅ ትችላላችሁ። አህለን ወሳህልን ሐያኩሙ ላህ አነሃ ዱፉ በገዱፍተን ጋፊሌ ኬሰን ሊየፈችሁ ሊደንጤተን በሞባይል አዛን ማፍጠር ይቻላል ወይ? የምትኖርበት አካባቢ የምትኖርበት አካባቢ አዛን የሌለ ከሆነ ለምሳሌ ከመስጂዶች አዛን የማይሰማ ከሆነ ይሄ ሞባይል ደግሞ ወቅቱን በትክክለኛው አፕሊኬሽኑ በትክክለኛው ወቅት አዛን የሚል ከሆነ ይቻላል። ያለበለዚያ ጊዜውን ፀሐይ መጥለቋን አረጋግጠን ነው ማፍጠር ያለብን። ያላ ከደርስ በኋላ በቀጥታ ከደርስ በኋላ ማን ነበረ ስም የሺ ሲራጅ አህመድ ከደርስ በኋላ ይሄ ነገር ዛሬም እያስቸግረን ነው። ዋላሁል ሙስተዓን ይቻላል ይቻላል ይቻላል። ታኒያ እኔ አገር ቤት ጾሚ አላቀም ብዙም ግዳጅ አይመስልኝም ነበረ። ስንት ቀን የስንት አመት እንዳለብኝ በጭራሽ አላውቅ አላስታውስም። አሁን ምን ላድርግ? በጣም ጥሩ ነው የመከው ልጅ የምታደርጊው። ባረከላሁ ፊክ ገምቺ ስንት ዓመት እንደሆነ በዛን ሰዓት ትሰግጃለሽ ይመስለኛል። ገምቺና ለምሳሌ ለእያንዳንዱ ዓመት አምስት ቀን ከሆነ ወይ ሰባት ዓመት ከሆነ የዓመታቱን ብዛት ከዛ በሱ ታባዥና ጥርጣሬ ካለ የተወሰኑ ቀናት ትጨምሪበትና እና እንደዛ ቀዳሽን ትጾሚያለሽ። ከከፋራ ጋር አሁን በገለጽ ነው መሰረት ማለት ነው ኡስታዝና አንድ ሰው ሰላት ሲሰገዱ ሰላቱን ሳይጨርስ ወደ ቀኝ ቢያሰላምት እዛው ላይ እንዳለ ያስታውስ፣ ምንድነው ማድረግ ያለበት? ማድረግ ያለበት ይነሳል። ተነስቶ ሰላቱን ይቀጥልበታል። ከዛ መጨረሻ ላይ ሱጁድ ሰሁ ያደርጋል። በስግደት ጊዜ ለምሳሌ ዝሁር አንደኛው ከአንደኛው ተሸሁድ በኋላ ከፋቲሃ ሌላ ሱራ መጨመር ይቻላል። በዙሁር ላይ አንዳንዴ ቢሆን ችግር የለውም። ነገር ግን ሱናው ፋቲሃ ብቻ መቅራት ነው። የሰው ልጅ ሀገር ቤት ይዞ መሄድ ይሄን ነገር ማጭበርበር ነው ማታለል ነው ተዉት። አላህ ሀላል ይረዝቃችሁ። አላህ ሀላሉን ይረዝቃችሁ። ችግር የሌለውን ጭቅጭቅ የሌለውን ማጭበርበር የሌለበትን

ወደ ላይ ይሄዳል፣ ወደ ታች ይመለሳል። እንዴት እናደርገው ይጎበዝ? ምን አይነት ነገር ነው ባካችሁ? ረበሸል። አሁን ይሄ ነገር የታኒያ እኮ ኩፍር ነው። ከጠንቋይ ጋር ሄዶ ጠንቋይን የጠየቀ ሰው በነቢይ ሰለ ላሁ ዐለይሂ ወሰለም ላይ በተወረደው ከፍሯል ብለዋል። ተውባ ያስፈልጋል። እውነተኛ ተውባ፣ ሁለተኛ ወደዚህ ላለ መመለስ፣ ኸይር ስራ ማብዛት፣ ወደ አላህ ስብሓንሁ ወተዓላ መመለስ ያስፈልጋል። በእውነት በቀጥተኛ በሰሩት ነገር ላይ መጸጸት፣ ሁለተኛ ላለ መድገም ውሳኔ መውሰድ፣ ከዚያ ነገር የሱ ከሱ ጋር የተያዘ ነገር ካለ ከቀረ ማስወገድ እሺ ሳቢታ አሚን አሚን አሚን። አንድ ሰላት ያረቢ፣ አይልፍኝ። ያረቢ አላህ እንደዚህ ሊያዘ ውስጢ ከቀረ አንድ ጓደኛ ሰላት ስግጄ ሳሰላምት፣ ሶስት ጊዜ ነው ማሰላምት ያለብሽ ብለውኛል ወደ ቀኝ፣ ከዛ ፊት ለፊት ከዛም ወደ ግራ አድርጋለሁ። እንዴት ነው ይህ? ትክክል አይደለም። ወደ ቀኝና ወደ ግራ ብቻ ነው የምናሰላምተው። ማሰላመት ወደ ቀኝና ወደ ግራ ብቻ ነው።

ማሰላማማሰላማ እሺ፣ ምንድን ነው የሚለው ጥያቄ። ከፋራ ያለበት ከፋራውን ከፍሎ ጾሙን መጾም ነው ያለበት። ከፋራ ያለበት ሰው ከፋራውን ናም ይከፍላል። ማለትም ከጾም ጋር የተያዘ ከሆነ ቀዷውን ይፆማል። ከፋራውንም ያዘገየው ከሆነ ቅድም በሰጠነው ደርስ መሰረት ማለት ነው። እንደዛ ነው መሆን ያለበት። ሴት ልጅ ንቃም መልበስ ከስንት አመት በኋላ ነው? ከልጅነቷ ቢያስተምሯት ጥሩ ነው። በከልጅነቷ ቢያስተምሯት ከአስር ዓመት ከዛ አካባቢ ብትማር ብትለብስ ጥሩ ነው። ግዴታ የሚሆንባት ግን አካለ መጠን ከሞላች ወይ ደግሞ ቡሉግ ከደረሰች በኋላ ግዴታ ይሆናል። ናም ሰላም አለይኩም ወራህመቱላህ በረካቱ

ተው ተው ተው ተው ተው፣ ይቅርብህ ተው። የሚያዋጣ ሱ አይደለም። ሻይ ጋህዋ ከሆነ ችግር አይደለም። እንትኑን ካልሰራችሁ ሺሻውን ግን መስራቱ ትክክል አይደለም። ለማንኛውም እረፍት ባለህ ቀን መጾም ትችላለህ። ይችላል፣ እረፍት ባለህ ቀን መጾም። ባረከላሁ ፊክ፣ ጀዛከላሁ ኸይር። እሱን ስራ ሌላ ስራ አፈላልግ እስኪ። የግዴታ እሱን መስራት ካለብህ አፈላልግ፣ ሌላ ስራ አፈላልግ

ምን አይነት ነው? ዛሬ ሰላም አለይኩም። ሄሎ ድምፅ የለው። እሺ፣ የሚቀጥለው ጥያቄ። አይድ ላይ ሁኜ ጥፍር ቀለም ተቀብቼ አይድ እንዴን ስጨርስ የጥፍር ቀለሙን ሳላለቅ ሳላላቅቅ ገላይን ሻወር በወስድ ከደገና መታጠቢ? አዎ ናዓም ናዓም ናዓም፣ ግዴታ ነው። ምክንያቱም ጠሃራው የተሟላ አይደለም። የጥፍር ቀለም ካለ ጠሃራው የተሟላ አይሆንም። ጠሃራው የተሟላ አይሆንም የጥፍር ቀለም ካለ። ወላሁ አለም። ሰላም አለይኩም። ኢጣሊያ ላይ ኮሜንት ላይ ስለ ሽርክ ጠይቄ ነበር። አዎ መልሻለሁ መልሻለሁ መልስሽ። እንደዛ ያደረገ ሰው እንግዲህ አምነውበት የሰሩበት ነገር ከሆነ ነቢ ሰለላሁ ዓለይሂ ወሰለም አንድ ሰው ጠንቋይ ዘንድ ሄዶ ከጠየቀውና ባለው ነገር ካመነበት ይከፍርበታል ብለዋል፣ በነቢ ሰለላሁ ዓለይሂ ወሰለም በተላከው ነገር። ስለዚህ ነገር አደጋ ነው። ማድረግ ያለባት እች ዘመድሽ ወደ አላህ መመለስ ነው። አላህ ይለፋቸው። ገባኝ ገባኝ እኮ ታዲያ እኮ እሷ ያደረገችው እሷ ያደረገችው እኮ ሰውዬው አድርጊ ጠንቋዩ አድርጊ ያላትን ነገር አድርጋለች። አለ እንዴ እሷ አድርጊ ብሏት ሳይሆን አይዞሽ ልጅሽ ደጅሽ ላይ ያመጣልሽ አለው ሲላት ያው ከቆየች በኋላ ልጅቷ ስትመጣ ያው ስለ ከመጣችልኝ ዳቦ ሻማ ምናምን ይዤ እመጣለሁ ብላ ልጅቷ ቆይታ ስትመጣ፣ እንግዲህ ስለቷን አሟላች ማለት ነው። ይኸው ነው። ይሄው ነው እናቴ፣ ይሄው ነው እናት። ይሄ እንግዲህ ያው በነገሩ ቢታመንበት ነው፣ ይሄ ነገር ስለት የተገባበት ወይ ደግሞ ይሄን ነገር ማሟላት ያስፈለገው። ስለዚህ ተውባ ታድርግ፣ ወደ አላህ ስብሃነ ወተዓላ ትመለስ፣ አላህ ስብሃነ ወተዓላ ይለፋት፣ ተውባ ታድርግ፣ እስቲግፋር ታድርግ። ሁለተኛ እንደዚህ አይነት ቦታ ለመሄድ ቁርጠኛ አቋም ትያዝ፣ በሰራችው ነገር ላይ በዛ አይነት ቦታ በመሄዷ ትጸጸት። አላህ ስብሃነ ወተዓላ ተውባ ሙሉ ያደርግላት።

ኡስታዝ የራስ ፀጉርን ያልሆነ መልበስ ይቻላል እያሉ ለእኛ ሹባሃ ያሳድሩብናል። ተቀጥሎ መሰራቱ ነው የማይቻለው ይሉናል። አይሆንም አይሆንም፣ አይቻልም አይቻልም፣ ፈጽሞ ፈጽሞ ፈጽሞ አይቻልም። የት ሀገር ነው? አቡ ማህር የት ሀገር ነው? ዙህር እስከ ሁለት ሰዓት ተኩል ሰዓት ድረስ ስግጂ ሺ ቢቻር እንዴት ይታያል? የት ሀገር የት ከተማ? ለምሳሌ ሳውዲ ውስጥ የት ከተማ? እንደ ቦታው ነው። ከአስር በፊት ከሆነ ሰላቱ ትክክል ነው። አስር ሰላት ከመድረሱ በፊት ከሆነ ሰላቱ ትክክል ነው። ያለበለዛ ትክክል አይሆንም። ኡስታዝ ይቃም መልበስ ግዴታ ተባለ፣ ግን የኔ የምለው ሰው እንዳትሸፈኝ አልፈቅድም

ይባርካችሁ ኢንሻአላህ እንገናኛለን፣ በኋላ ላይ ፌስቡኩም በጣም አስቸግሮናል። እሱንም ለማስተካከል እሞክራለሁ ኢንሻአላህ። ያላ ወደ ዋትስአፕ ግሩፖች ተቀላቀሉ እየተባላችሁ ነው። ሊንኩን ንኩና ተቀላቀሉ። ልክ አሁን እንደዘጋው ይገባላችኋል ኢንሻአላህ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።